የሚከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው። የእግዚአብሔር ይመስገን፣ ከኔ ጋር ሆኖ ሰላም ሁሉ መልካም ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ፣ እንዲሁም ደግሞ የመለቃቸው ቪዲዮዎች በፍጥነት እንደደርሳችሁ የደወል ምልክቷን በመጫን ቤተሰብ ሆኖ፣ ላይክ ሸር አድርጉ። ሀሳብ አስተያየታችሁን ተጠይጠቁ ኮሜንት ስር አስቀምጡልኝ። ያልገባችሁ ነገር ካለን የማቀውን ነገር ለማስረዳት ዝግጁ ማለት ነው ውዶቼ። ዛሬም ደግሞ ላሳያችሁ የመጣሁት ምንድን ነው? በዋትሳፕ ላይ ብሎክ ያደረግናቸውን ሰዎች እንዴት አድርገን ማግኘት እንችላለን? ወይንም ደግሞ በዋትሳፕ እንዴት አድርገን ብሎክ ማድረግ እንችላለን? ሁለቱንም ነው የማሳያችሁ ማለት ነው። አንድ እንዴት በዋትሳፕ ብሎክ ማድረግ እንችላለን፣ አንድ ደግሞ ብሎክ ያደረግናቸውን ሰዎች የቱ ጋር ገብተን እንደምናገኛቸው ያሳያችኋለሁ ማለት ነው። ቀጥታ ወደ ዋትሳፕ ነው የምንገባው ማለት ነው። በጥሞና ሆናችሁ ተከታተሉ። ቪዲዮን ተወደዳችሁት ላይክ አድርጉ። እንዲሁም ደግሞ ሸራ አድርጉ ለሌሎችም እንዲደርስ ማለት ነው። ይህንን ይመስላል እዝጋ ዋትሳፕ ላይ ይገባል ማለት ነው። እንዴት ብሎክ ማድረግ እንደምንችልና እንዴት አድርገን ብሎክ ያደረግናቸውን ሰዎች በዋትሳፕ እንዴት እንደምናገኛቸው የማሳያቸው ማሳያቸው ማለት ነው። አሁን ለምሳሌ እዝጋ አሳያችኋለሁ ማለት ነው። ብሎክ ላድርግ ብላ አሁን እዝጋ ይህንን ብሎክ ላድርግ ማለት ነው። ጫጥ የሚለውን አሁን እንዴት ብሎክ እንደማደርግ አሳያችኋለሁ ተመልከቱ ማለት ነው እዝጋ ነከዋለሁኝ። ከዛ ከላይ እዝጋ ነካዋለሁ ማለት ነው። ስሟ ላይ ስሟን ተነካ። ከዛ እንደዚህ ይመጣላችኋል። ወደላይ ላይ ወደ ላይ ጠረግ ጠረግ ታረጉታላችሁ። እዚህ ጋር ብሎክ የሚል እና በሰጅል ኳት በስሟ ይመጣል ማለት ነው። እዚጋ ስነካው ብሎክ ያደርገዋል ማለት ነው። ከዛ ብሎክ የሚል እዝጋ ይመጣል። አሁን ይሻውርና ሀላሳ። አሁን እችን ብሎክ አደረግኳት ማለት ነው። ይሄው እንደምታወት አሁን እዚጋ ብሎክ ይላል። አሁን ጥፍ ልላክ ብለ ራሱ አይልክም ማለት ነው። ይሄው እንደምታወት ቦልድ ስለነበረ አይጥፍልኝም አይልክልኝም ማለት ነው። ስለዚህ ይሄን የወለኩበትን ደግሞ የት ቦታ ብሎክ አርጋችሁ መደለትም ትችላላችሁ ማለት ነው። እኔ ግን ይሄን ብሎክ አድርጌ አልደለትኩትም ማለት ነው። እንዳለ ነው። ቀጥታ ሙሉ በሙሉ ደግሞ ብሎክ ማድረግ ትችላላችሁ ማለት ነው። አሁን ይሄንን ሙሉ በሙሉ ብሎክ ላደርግና ላሳያችሁ ማለት ነው። ኸላስ አሁን ሙሉ በሙሉ ብሎክ አደረግኳት ቅድምዬ እኔ ላይ እንደነበረች እነበረ አሁን ግን ሙሉ በሙሉ ብሎክ አድርጊያታለሁ ማለት ነው። አሁን እሷን እንግዲህ ዝጋ ማግኘት አልችልም። ስለዚህ እሷን የማገኝበት ቦታ ወይም ደግሞ እስከዛሬ ብሎክ ያደረጋችኋቸውን የምታገኙበትን ቦታ አሳያችኋለሁ ማለት ነው። አሁን እንዴት ብሎክ እንደምታደርጉ አሳይቻችኋለሁ። ዝም ብላችሁ ብሎክ አድርጋችሁም ቁጥሩ እንዲቀመጥ ተፈለጋችሁ መጀመሪያ እንዲያረጉት ወይም ደግሞ ሙሉ በሙሉ ብሎክ ማድረግ ተፈለጋችሁም ሙሉ በሙሉ ብሎክ ማድረግ ትችላላችሁ ማለት ነው። እንግዲህ አሁን ብሎክ ያደረግናቸውን ሰዎች የት ነው የምናገኛቸው? አብረን የምናይ ይሆናል። እዚህ ጋር ሶስት ነጠብጣቧን ትነካላችሁ ማለት ነው። ተስልካችን ተጫፎ ከወደ ቀኝ በኩል ሶስት ነጠብጣቧን ትነካላችሁ ማለት ነው። መቼም እንደሚገባችሁ ተስፋ አለኝ። ማሳያችሁም ደግሞ በሚገባ መልኩ ነው ብዬ አስባለሁ። እዚህ ጋር ሶስት ነጠብጣቧን ትነካላችሁ፣ ከዛ ይህ እንደዚህ ሆኖ ይመጣላችኋል። እዚህ ጋር ሴቲንግ የሚለውን ይህንን ትነካላችሁ ማለት ነው። የት እንደምታገኛቸው እስከዛሬ ዛሬ የወለካችኋቸውን ሰዎች የት ላይ እንደምታገኙቸው ነው ማሳያችሁ ማለት ነው። እና እንደዚህ አድርጋችሁ ትገባላችሁ ሴቲንግ ላይ፣ ሶስት ነጥብ ጣቧን ነክታችሁ ከዛ ሴቲንግ የሚለውን ነክታችሁ እዚህ ትመጣላችሁ ማለት ነው። አሁን እዝጋ ይህንን እነካለ የቁልፍ ምልክቱን ማለት ነው፣ የጓጉንቸር ምልክቱን። እዝጋ የቁልፍ ምልክት አለ፣ እሱን አይደለም፣ ሁለተኛውን የጓጉንቸር ምልክቱን ነው የምነኩት ማለት ነው። አሁን እሱን ካን እሱን ነካለው ማለት ነው። ከዛ ወደ ላይ ወደ ላይ እንደዚህ ተጠርጉታላችሁ። እንደዚህ ወደ ላይ ወደ ላይ ተጠርጉና የቦለካችኋቸው ሰዎች ታገኛላችሁ ማለት ነው። አሁን ለምሳሌ እዚህ ጋ የእኔ የኔ አራት ሰው ይላል ማለት ነው። የቦለኳቸው አራት ሰው እያሳየ ነው ማለት ነው። ከታያችሁ ይሄው እንደሚታያችሁ ደግሞ ተስፋ ይችት አራት ሰው ይላል ማለት ነው። አራት ሰው ወልክ ያለው ማለት ነው። እነሱን አሁን ወዴት እንዴት አድርጌ እንደማገኛቸው ወይም ደግሞ እንዴት አድርጌ ብሎ እንዴት እንደምፈታላቸው አሳያቸዋለሁ። ያው በአንድ ቪዲዮ ሁለቱንም እንዴት መወለክ እንደምንችልና እንዴት የወለክናቸውን ምን ቦታ እንደምናገኛቸው ማለት ነው። አሁን እዚህ ጋር ይሄንን ስንነካው አራቱም ተደርድረው ይመጣሉ ማለት ነው። ይሄው እንደምታዩት የወለኳቸው አራቱም ተደርድረው መጡ ማለት ነው። እዚህ ጋር አንድ፣ ሁለት፣ ሶስት፣ አራት ሰው ማለት ነው። ይሄንን ያው እናንተን ለማሳየት ብዬ የወለኳት ነው። አሁን ደግሞ እንዴት አድርጌ ወደዛ ብዬ እንደምፈራራ አሳያችኋለሁ ማለት ነው። አሁን እነፍታ ማለት ነው ብሎኩን። ይሄው ብሎኩን ፈታሁ ማለት ነው። በመፍታት የምፈልጉትን እንደዚህ እያደረጋችሁ መፍታት ትችላላችሁ ማለት ነው። እስቲ እንፈልጋት ማለት ነው። ብሎኩን የፈታሁትን አሁን አገኛታለሁ ማለት ነው። እንደዚህ ታደርግ ማግኘት አልችልም ነበር የብሎኩትን ሰው ማለት ነው። አሁን እዚህ ጋር ይሄው አግኝቻት አለሁ የብሎኳቸው ሌሎቹን ግን አላገኛቸውም። ለምን ብሎኪያቸዋለሁ። ተፈታችሁ በኋላ ልክ ስጅል ቦታ እንደዚህ ገብታችሁ እንትን ማለት ትችላላችሁ ማለት ነው። አሁን እንግዲህ ይሄው እንደምታዩት አግኝቻት አለሁኝ። ቅድምዬ ይሄ እንደዚህ ስጥፍ አያጽፈኝም ነበር፣ አያስልከኝም ነበር። ለምን ስለብሎኳት አሁን ይሄው እንደምታወጥ ብሎ ቁንፈት ቻለሁ እንዴትም እንዴት እንደምትወልቁ ተቦለካችሁ በኋላ ደግሞ ቁጥራቸውን ምን ላይ እንደምታገኟቸው እንደገና ደግሞ ስጅል ላይ መጥታችሁ እንደምታወጡ አሳይቻችኋለሁ ማለት ነው። ይሄን ይመስላል ደግሞ እንደዚሁ ለእናንተ ይጠቅማለን። ይሄን ጠቅሞን የተጠቀምኩበት ነገር ካለ እናንተም ተጠቀማላችሁ የምለውን ነገር ወደፊትም ይዤ እመጣለሁ። እንዲሁ የኢሞም አሁንም ደግሞ በዋትሳፕም ላይ ሁሉን ነገር ለማሳየት ወደ ኋላ አልልም። ከእናንተ ብቻ የሚጠበቀው ቤተሰብ ያልሆናችሁ ቤተሰብ በመሆን እንዲሁም ደግሞ ሸሪ እያደረጋችሁ ለሌሎችም እንዲደርስ የእናንተ ይሄ ነው የኔ ደግሞ የማውቀውን ነገር ወደኋላ ኋላ ያለልን ማሳያችኋለሁ ማለት ነው። የዛሬው ቪዲዮ ይሄን ይመስል ነበር። እስካሁን ወዳችሁ ፈቅዳችሁ ላይክ፣ ሸር እያደረጋችሁ በኮሜንትም ለምታበረታቱኝ ውድ ጓደኞቼ ደግሞ ከልብ ነው የማመሰግነው። ሀገራችን ኢትዮጵያ ሰላም፣ ጤና፣ ፍቅር፣ አንድነት ያድልልን፣ ክፉን ነገር የያዝልን፣ ከሚታየው ከሚወራው፣ ከሚሰራው ክፉ ነገር ሁላ ይሰውረን። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። በድጋሜ ደግሞ በተዝ በተሻለ መልኩ እመጣለሁ ብዬ ተስፋ አለኝ።